ሙሴን ለምንድን ነው ሊያጠፋቸው የመጣው? መልካም ስራ ስለሰሩ፣ አውት ስላመለኩ። አር አንተም ለታላቅ ህዝብ አድርግ ያለው ሙሴን። በእግዚአብሔር በመልአኩ ፊትም ጸለየ። በእግዚአብሔርና በመልአኩ ፊት ጸለየ። አቤቱ በታላቅ ኃይልና በጽኑ እጅ ከግብፅ ምድር አወጣኸው፣ በህዝብ ላይ ለምን ትቆጣለህ ካለው ግብፃያኑም በተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ ብሎ ጠየቀው። ከማት ተመለስ ከምን ተመለስ እያሉ ነው። ከቁጣ ተመለስ፣ ለህዝብ በክፋታቸው ላይ ራራ። ህዝብ ክፉ ቢሆንም ራራላቸው አለ። ራሱ ምን አጠየቀ? መጀመሪያ ምልጃ አቀረበ። ስለማን? መጀመሪያ ራሱ ምልጃ እያቀረበ ነው። ስለማን? ስለ እስራኤላውያን። አሁን እሱ በህይወት አለ። ከማን ጋር እያወራ ነው? ከእግዚአብሔር ጋር እሺ። ዘራችሁን እንደ ሰማይ ከዋክብት ታበዛሉ ይችንም የተናገርካትን ምድር ሁሉ ለዘራችሁ ሰጣለ ያለው ለማን ነበረ? አስቀድሞ እግዚአብሔር አምላክ ይህን ቃል የገባው ለአብርሃም፣ ሩ ለአብርሃም የገባውን ቃል አስታወሰና ለዘላለም ይወርሱታል ብለ በራሴ የማልክላቸው አለ ምሎላቸው ነበረ። ስለዚህ ባህርያዎችን አብርሃምን፣ ይስሐቅን፣ ያዕቆብን አስብ አለ። ሞቷል? አልሞቱም እነዚህ ግን የሞቱትን ስም ጠራ። አሁን ሙሴ ራሱ እኮ ብቁ ነው፣ ከእግዚአብሔር ጋር እያወራ ነው። ግን እሳ የእሱ ብቻ አልበቃው፣ የሞቱትን ደግሞ ጠራቸው፣ ከዛ አስብ አለ። እግዚአብሔርም ተቆጥቶ የነበረው በህዝቡ ላይ ሊያደርግ ላሰበው ክፋት ይቅር አለ አሉ። ሙሴ አማለዳ አላማለደ? ሙሴ አማለዳ። የማንን ስም ጠራ? የአብርሃም የይስሐቅና ስለዚህ የአብርሃም የይስሐቅ ያዕቆብ ቃል ኪዳን ለእስራኤልያኖች ተስፋ ሆናቸው አልሆናቸው። ሆናቸዋል ቀጥል ይሄ ብቻ አይደለም ቀጥል ራይ 1413 ስለ እግዚአብሔር የሚሞቱ ብፁዓን ናቸው አሁን መንፈስ ቅዱስ እንዲህ ብሏል ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ምናቸው ይከተላቸዋል ስለዚህ የአብርሃም የኢሳቅ የያዕቆብ ስራቸው ተከትሎ ህዝብ እስራኤልን አድኗል አላዳነ? አድኗል። የዮሐንስ ራእይ ላይ በአዲስ ኪዳን የተጻፈ ነው። ሁለተኛ ነገስት ምዕራፍ 13 ከቁጥር 20፣ ሰዎች አንድ ሰው ሲቀብሩ አደጋ ጣዮች ሬሳውን በኤልሳ መቃብር ላይ ጣሉት። የኤልሳ አጥንትን በነካ ጊዜ ሙታኑ ተነሳ፣ አልተነሳ? ተነስቷል ስለዚህ ከሞተ በኋላ ማይረባ አልሆነም፣ ማለት ነው ሙት ያስነሳል ማለት ነው። ከሞቱም በኋላ መጽሐፍ ቅዱሳ የሚለው ራዕይ ምዕራፍ 6 ስድስት ቁጥር ዘጠኝ ስለ እግዚአብሔር ቃልና ስለጠበቁት ምስክር የተገደሉትን ሰዎች ነብሳት ከመሰዊያ በታች አየው አለ። የሞቱ ናቸው አይደሉም? አሁን ያያቸው ዮሐንስ ስለ እግዚአብሔር ቃልና ስለጠበቁት ምስክር የተገደሉ ሰዎች ነፍሳትን ከመሰዊያ በታች አየሁ አለ። ስለዚህ ነፍሳቸውን እያየ ነው አይደለም? ነፍሳቸውን እያየ ነው። እሺ፣ ሰው ከሞተ በኋላ ያወራል እንዴ? አያወራም። ግን እዚህ ጋር ግን እያወሩ ነው። በነፍስ እያወሩ ነው በታላቅ ድምፅም እየጮሁ አለ። ስለዚህ በታላቅ ድምፅ ይጮሃሉ አይጮሁም? አሁን የሞቱት ቅዱሳን እውነተኛ ጌታ፣ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ስለ ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው ከሞቱ በኋላ እንዲበቀል እግዚአብሔርን እየጠየቁት ነው። እንዲበቀል የጠየቁ ማርልን አይሉም እያሉን ነው። ከበቀልና ከምሕረቴቱ ይቀላል መጠየቅ ምሕረት ። ስለዚህ በምድር ላይ ለሚሰቃዩ ሁሉ እስከ መቼ አትፈርድላቸውም ብለው እየጠየቁ ነው ያሉት። እሺ እንቀጥል። የማቴዎስ ወንጌል ምዕራፍ 17 ቁጥር 3፣ ምዕራፍ 17 ቁጥር 3። ኤልያስ ከእነርሱ ጋር ሙሴና ኤልያስ ከእርሱ ከጌታችን ከኢየሱስ ክርስቶስ ጋር ሲነጋገሩ ታዩ። ሙሴ ሞቷል? አልሞተም? ሙሴ ሞተ። የሞተ ሰው እንዴት ከእግዚአብሔር ጋር ይናገራል? መጽሐፍ ቅዱስ ግን እንደሚናገሩ ተናገረ። እሺ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 13 ያስክ ሁሉን ስለምትረዱበት ልግስና እግዚአብሔርን ያከብራሉ፣ እራሳቸውን ስለእናንተ ሲያማልዱ በእናንተ ላይ ከሚሆነው የእግዚአብሔር ጸጋ የተነሳ ይናፍቋቸዋል አለ። ስለዚህ የሚናፍቁን የሞቱት ናቸው። ቅዱስ ጳውሎስ ለቆሮንቶሶች የሚናገረው ስለዚህ ያማልዳሉ አያማልዱም እያለ ነው ሁለተኛ ሁለተኛ ቆርንጦስ ምዕራፍ አምስት ቁጥር አስራ ስምንት ጻፍ አምስት አስራ ስምንት እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበርና በእኛ የማስታረቅ ቃል አኖር አለ ቅዱስ ጳውሎስ ስለዚህ የማስታረቅ ቃል ማን ነው በእነሱ ላይ ያደረገው እግዚአብሔር እሺ ከዛ ወዲያ እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን አለ ምን እንደምንል አለ እንደምናማልድ አለ እንደሚማለድ እሺ የማቴዎስ ወንጌል ምዕራፍ 24 ቁጥር 22 ጻፍ ማቴዎስ 24 22 እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል፣ አለ ጌታ። እነዚህ ቀኖችስ ባያጥሩ ባያጥሩ ሥጋ የለበሱ ሁሉ ባልዳኑ ነበር አለ። ስለዚህ እነዚህ ቀናቶች ያጠሩት በማን ነው የሚለን? እኔ ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ አለ። ስለማን ያጠሩት ቀኖቹ? ስለተመረጡ ሰዎች። ስለዚህ የተመረጡ ሰዎች ላልተመረጡ ሰዎች ቀን እንዲያጥር አድርገዋል። አላረጉ አድርገዋል። ኢሳይያስ 37፥35 ላይ ኢሳይያስ 37፥35 እሺ ኢሳያስ ነው ዳዊት ነው የሚቀድመው በመኖር አይ እርግጠኛ አይደለሁም ግን ዳዊት ነው የሚመስለው ዳዊት ነው የሚቀድመው አይደል አዎ እሺ ጥሩ። እግዚአብሔር እንደዚህ አለ፣ ስለ እኔም ስለ ባሪያዬ ስለ ዳዊት ይችን ከተማ ረዳት አለው አድናት አለው ማለ። ስለ ማን አለ? ስለ ባሪያዬ ስለ ዳዊት። ስለዚህ ዳዊት በዚህ ሰዓት ላይ ይቺ ከተማ እንድትድን አርጓል። አላደረገ? እሺ ነው። በዛ ሰዓት ላይ ዳዊት ብዙ ነው። አይበቃንም። አዎ፣ የሞቱ ናቸው ስለ ሞቱት ነው እስካሁን ይህንን ለኢሳያስ ሲነግረው ዳዊት አልፎ ነበረ በሰዓቱ አመሰግናለሁ በጣም ግልጽ ነው መቀጠል እችላለሁ ምናልባት ሰዓት ካለ ሌሎች እንግዶች አሉ ላስተናግድ ረዥም ሰዓት ያዝኩት ይቅርታ አመሰግናለሁ ሌላ ፕሮግራም ይገባለሁ